ኢትዮጵያ ባንዲራ ነው እርግጠኛ ነኝ ኢትዮጵያዊ እንደሆነ እንዲታወቅ ነው ለምን ወደፊት ልትጠይቅ ትችላለች ልጇ እኔ እንደውም የተቆረጠ ነው ያየሁት ከዛ እንትን ያዟቸዋሉ እዚህ ሰፈር እንዳለ ያሉት ጠቅልላ ጥላ እኔ አልሰማሁም ይመረመራል የታፈሰው ህዝብ እንዳለ ተመርምሮ ማን አራስ እንደሆነ ማን በቅርብ እንደወለደ ታውቆ ከዛ ልጇ ከተገኘች ደኔ ከልጇ ጋር ተመርምራ እሷም ሆኖ እስር ቤት ትገባለች ይህ ወንጀል ነው ቀልድ አደለም በመጠል ደረጃ አቡ በመጠለያ ደረጃ የሌላ አገር ዜጋ ከሌላ አገር የተወለዱ ህፃናቶች ከመቶ ሀምሳ በላይ ያሉ መጠለያ ምንድን ነው? አሁን ከመጣል ልጁን ከመጣል አሁን ያን ያክል ከሬጅ ካለሽ አንድ ሰው ለመጣል ልጅን የሚያክል ነገር ለመጣል ሀሳብ ካላችሁ ማደጎ ቤት ብትሰጡት ይሻላሉ። የሚያሳድጉ ሰዎች ካሉ ለዛ ማድረግ ይሻላል። ይሄ የሚመረጥ ነው። ስንት ቀኑ ምን መሰለ ለኢማራት መንግስት መስጠት ትችላለች። ፈርመሽ ደግመሽ ላጠይቂው በህይወትሽ ወስዶ አሳድጎ ወታደር ያደርገዋል። በቃ እሱ የሚነገረው ኢትዮጵያዊ እንደሆነ አይነገረው፣ የማን ልጅ እንደሆነ አይነገረው። በቃ ተጠላሽ ተገኘሽ፣ መንግስት አሳደገ። ማንነቱን ሳያውቅ ዜግነቱን፣ ምንነቱን፣ ምኑም ሳያውቅ ያድጋል። በቃ ወታደር ይሆናል። መንግስት አሳደገ፣ መንግስት ያገለግላል። ይሻላል፣ ይሻላል። ምንድነት ያለው ማለት፣ መንገድ ላይ እኮ መጣን ላይነሳ ይችላል፣ ሰው ላያገኘው ይችላል። ሲም ነገር ተመልካች በረከት የሚባለች አትፍረጂ፣ እና ቢከብዳት። ዳክሳለ አንተነህ መሰለኛ ያስረገዝካት፣ አንደኛ ነገር ማለት ነው። አንደኛ ነገር የመጣን ድፍረት ካላት፣ የመጣን ድፍረት ካላት መስጠት ምንድነው? ከመጣልና ለማደጎ ከመስጠት ይሻላል። ቢያንስ ማደጎ ያድጋል እና ከማደጎ መስጠት በጣም ሁለቱ እሷ ሁለት መንታ ልጆች ወልዳ፣ አሁን አንድ ሴቷ ልጇ ካናዳ ነው ያለችው፣ ወንዷ ልጇ አሜሪካ ነው ያለው። አራት ዓመቷ ተደፍራ ነው የወለደች። ትልቅ ሚዲያ ውስጥ ላይም ቀርባለች። እኔ ቤት ቀደም መታ በጣም እያለቀሰች አብረናት እያለቀስን ነበረ። ልጆቿን ማደጎ ቤት ተሰጠ። ማን ጎረቤት ምናምን፣ አንቺ ገና ማሳደግ አትችይም ብሎ እሷ አልወሰነችም። የመወሰን መብት የላትም። ገና የ14 ዓመት ልጅ ሆና ነው የተደፈረችው። በ15 ዓመቷ ነው መንታ ወንድና ሴት የወለደችው። አታውቅም ከቤተሰብ ተገላ ጎረቤት ደግሞ በአንቺ ማሳደጋችን ላይ ብለው ወሰዱ። ሰው ቤት ተቀጥራ ሰራች። ሰው ቤት ተቀጥራ ሰርታ ሰርታ አረብ ሀገር መጣች። አሁን ልጆቿ 18 ዓመታቸው ነው ኦኬ፣ ሀያ ሀያ አንድ ነው ሀያ ዓመታቸው ነው። ወንድና ሴት ናቸው። ለማደጎ ሰጥታ ማደጎ ለፈረንጅ ሰጠ ለፈረንጅ ሴቷ ካናዳ ነው ያለች ወንዱ አሜሪካ ነው ያለው ትልቅ ሆነዋል። ወንዱ በሙዚቃ የሆነ ነገር የሆነ ነገር ተሸልሟል ሴቷ እየተማረች ትልልቅ ቦታ ደርሰውለታል ጥሩ ተምረውለታል ህይወት እሷ በናፍቆታቸው ብትሰቃይም እሷ ሁሌ ባስታወሰቻቸው ቁጥር ብታለቅስም እሷ ልታገኛቸው ባትችልም ማለት ሴትዮዋ ቃል ገብታላት አለች ልታገናኛት የወንዱ አሳዳጊ በጣም ጥሩ ናት የሴቱ አሳዳጊዎች እያወሯት አይደለም ስልክም አያነሱላትም አሁን ላይ እና፣ እኔ እንድጠይቅላት ነው እዛ ባለ ሰው እንዳስጠይቅላት ነው። ኔጋ ገስት የምታ ታሪኳን ነግራ ስልኳን ሰታኝ የልጆቿን ፎቶዎች ካለ ምናምን እና አትሊስት እቺ እናት እሷ ብትሰቃይም ልጆቿ ግን ጥሩ ህይወት እየኖሩ ነው ብትሞት አይቆጫትም። ዋይ ልጆቿ ኢንሴፍ ሃንድ ትልቅ ናቸው። አንደኛ ራሳቸውን መከላከል ላይ ደርሰዋል፣ ሀያ ዓመታቸው። ሁለተኛ ጥሩ ትምህርት ተምረው ጥሩ ሀገር ላይ እየኖሩ ነው። ራሷን መስዋዕት አርጋ ልጆቿን ትልቅ ደረጃ አደረሰች። እሷ እስካሁን እየተንከራተተች ነው አረብ ሀገር ለአረብ ሀገር ድህነት ህመም ከእሷ ጋር ቢሆኑ ይሄን እነዚህ ልጆች ወይ የጎዳና ተዳዳሪ ነው የሚሆኑት ገባሽ ወይ ፌስታል ወጥረው ፌስታል ወጥረው እየኖሩ ነው ግን በመስጠቷ ትልቅ ደረጃ ደረሱ አዎ ይሄ ልጆቿን እንኳ አወጣቸው እነሱ እኮ አሰቡ ወደፊት ያግዟታል እነሱ ማለት እናታችሁን ካሉ ወደፊት ያግዟታል ማለት ነው እናታቸውን ነገር ግን እነሱ ጥሩ ቦታ ለመድረስ እነሱ አየሽ አልተቸገሩም። አቡ እናት ማለት እኮ ይሄ ነው። ለራ በላይ ተማሩ ትምህርት ለልጆቻችን ትልቅ ማውረስ ያለብን ነገር ትምህርት ነው። አንዳንድ ሰዎች ከታች እየጻፉ ነው፣ ምን አሁን እነዚያ ልጆች ምን ላይ እንዳሉ ምንም የምታውቁት ነገር የለም ምናምን ይባላል። ምንድን ነው ይሄ? ተመራጭ ሆኖ አይደለም ልጅን መስጠት፣ ልጅን መጣል ተመራጭ ሆኖ አይደለም ግን ካለ ሰዎች ያን ያክል ልጅን እስከ መጣል ደረጃ የሚያደርስ ሲቹዌሽን ላይ ከሆኑ ችግር ላይ ከሆኑ የተሻለው ነገር ለሚያሳድጉ ሰዎች መስጠት የተሻለ ነው፣ መንገድ ላይ ከመጣል ማለት ነው። ይህን ያ ያለ ነው እንጂ መንገድ ላይ እንድትጥሉን ተረጅ እያደረግን አይደለም እያበረታተን አይደለም ያንንም ከመጣል ከመግደል ከመግደል ለማደጎ ሲሆ ነው ነው እያለን ያለ ለማደጎ ተሰጥቶ በሰላም ልጆቹ የተሻለ ነገር ቢያደርጉ እናት ሳፈር እያደረገች እናት እየተጎዳች፣ ምናምን ከሚሆን ልጆቹ በስነስርዓት አድርገው በእናት የምትችለውን ነገር በራሷ መንገድ ራሷን ሕይወት እንድትኖር ቢሆን የተሻለ ነው ነው እያልን ያለ ነው እንጂ ወደዛ የመጣ እንትን ፕሮሞቲም እያደረግን አይደለም። ግን ከዛኛ ሁለቱም ያለ ሲታቀርቡት ይሄኛው ሁሉም አዳብት የተደረገ ህጻን ወይም በጉድፈቻ ያደገ ህጻን ደልቶት ይኖራልም ማለት አይደለም። ብዙ ችግሮች፣ ቻሌንጆች የሚገጥማቸው አዳብት የተደረጉ ህፃናቶችም አሉ። ያን ማሰብ ከቻላችሁ ጋር ልጆቻችሁን ራሳችሁ ናችሁ የምታሳድጉ። መጀመሪያውኑ ልጅ ለመውለድ ኃላፊነት መውሰድ ያስፈልጋል። እሱ ነው ዋናው ነገር፣ ኃላፊነት መውሰድ ልጅ መውለድ ማሳደግ እችላለሁ ምናምን የሚለውን ነገር ጥንቃቄ ያስፈልገዋል። ጥንቃቄውን አልፋችሁ በስህተት የሆነ ነገር ከተፈጠረ ደግሞ አሜን ብሎ ተቀብሎ ያንን ነገር ችግሩን እንዴት ይፈታዋል የሚለው ጋር ማሰብ ያስፈልጋል እንጂ ከተፈጠረ በኋላ ችግሮች፣ ነገሮች አውት ኦፍ ኮንትሮል ከሆኑ በኋላ ለምን እንደዚህ ምናምን ለምን እንደዛ ተብሎ ብልም ማይደረግ ኦልሬዲ ችግሩ ተፈጥሯል። ችግሩ የሚሆንበት ሰር በሚደረገው የሚያሳድግ ሰው ከተገኘ በሰላም ለእንደዚህ አይነት ማሳደጊያ ቦታዎች ላይ እንዲያድጉ ማድረግ ነው። ልጆቹ መንገድ ላይ ተጥሎ መንገድ ላይ የተጣለው ፃን እኮ ምን አይነት ሕይወት እንደሚኖረው ነገር ምን አይነት ሳይኮሎጂካል ችግር እንደሚኖረው መንገድ ላይ የተገኘ ሲባል ምን አይነት ችግር እንደሚያመጣ አይምሮ ላይ ማሰብ አለ። እንደገና ይቅርታና እናት በህይወት ካለች እኔ ልጄን ጥዬ አድጎ የሆነ ሰው አግኝቶ ከመሬት ላይ አሳድጎት እውነቱን ነግሮት እናት ጥላት እኔ ወደፊት ህይወት የተቀይሮ ልጄን ፈልጌ አግኝቼው ጥለሽኝ ነበር እኮ ከሚለኝ እና ለከሌ ሰተሽኝ ነበር ቢለኝ፣ ኤክስኪውዝ አለኝ። ለከሌ ሰጠው ክ በዛን ሰዓት ነገርኛ ስለሆንኩኝ አብረኸኝ እንዳትራብ ነው፣ አብረኸኝ እንዳትሰቃይ ነው ልጄ። እሷ ጋር የተሻለ ህይወት ስላለ እኔ በአንተ ናፍቆት እየተሰቃየሁ አንተ ግን ከኔ ጋር ከምትሰቃይ ከምትራብ ከምትቸገር እሷ ጋር ጥሩ ህይወት ስላለክ ነው ለእሷ የሰጠሁህ ብዬ ባስረዳው ይቅር ያደርግልኛል። ወስጄ ጣልኩ። እሺ ሞቼስ ቢሆን ሰው ሳይደርስልኝ የጣልሽን ቦታ ላይ ሞቼስ ቢሆን እንደገደልኩት እኮ ነው። ጊዜ የሚቆጥረ እንት ቅር ያደርግልኛል። እንዴት እንደገደልኩ በጣም ከባድ ነው መቤቴን፣ በጣም ከባድ ነው። መጀመሪያ አንድ ሰው ሁሉን ነገር ከማድረግ ጥንቃቄ ማድረግም አለብን። ሲቀጥል ደግሞ አስበሽዋል? አሁን ባለው ሙቀት የስድስት ቀን ልጅ አውጥተሽ ውጭ መጣን ምን አይነት ምን አይነት ምበቅ ከባድ ነው። እንኳንም ሳይሞት ብቻ ተደረሰለት። እንኳን እሱ ህይወቱ ደረ እንኳን እሱ አልተገኘ ያነጻል። እንኳን አስክሬኑ አልተገኘ፣ እንኳን በህይወት ተገኘ ከባድ ነው ማለት ነው። እባካችሁ እህቶቼ ተው ያልፋል ሁሉ ነገር ያልፋል። ቤተሰብ ፈርታችሁ ያለ ፍላጎታችሁ አርግዛችሁ ከሆነ አረብ ሀገር ላይ ጠፍታችሁ የሚሰሩ በአንድ ቀን ስተት እርግዝና ተፈጠረ ቤተሰብ ፈርታችሁ በመድሃኒት ልጁን ለመግደል ሆዳችሁ ስርዓት ሞክሩ። አንዴ ደግሞ ዘጠኝ ወር ስቃዩን ጨርሳችሁ አምጣችሁ ተገላግላችሁ እንደገና አሁንም ቤተሰብ ፍራቻ አትጣሉ። ቤተሰብ በምን ያውቃል? ቤተሰብ ሳያቅ እኮ ኢትዮጵያ ሄዳችሁ ለማደጎ በሀገራችሁ ከፈለጋችሁ እንደው በሰው ሀገር ማደጎ ከሰጣል ነገ መጠየቅ አንችልም ብላችሁ ከፈራችሁ ኢትዮጵያ ትኬት ቆርጣችሁ ሄዳችሁ ቤተሰብ መሄዳችሁን ሳያቅ ለማደጎ ሰጥታችሁ መመለስ ትችላላችሁ። ለማደጎ ሰጥታችሁ ያ ድርጅት ከእናንተ ጋር ኮሚኒኬት ያደርጋል። የልጃችሁን ፎቶ ታያላችሁ። ልጃችሁ ምን ላይ ደረሰ ፎሎ አፕ ታደርጋላችሁ። ከዛ ልጃችሁ ሲያድግ ስትገናኙ ታስረዱ ታላችሁ። ምክንያቱም እናንተ ልታሳድጉ በቻላችሁ መጠን ራሳችሁ ለማሳደግ ሞክሩ። ግን ከአቅማችሁ በላይ ከሆነ ልጆቻችሁ አይጎዱ። አትጣሉ። ልጅ በህገ ወጥ መንገድ ልጆቻችሁን አትስጡ። በህጋዊ ለድርጅት ተፈራርማት ሰርታችሁ ነገ መጠየቅ የምትችሉበት ገባችሁ፣ ነገ ልጆቻችሁን ማየት የምትችሉበት ነገር። በዚህ አጋጣሚ ኢትዮጵያ ውስጥ አዳፕሽን እንደዚህ የሚያደርጉ ድርጅቶች አሉ። እንደዚህ ጉድ ምንድን ነው የሚባለው? ሰዎች እንደዛ የምታውቁት አለ። የልጆች እናት አለች። የልጆች እናት እኔም አንድ ልጅ ወስጃለሁ። ስልጅ ተሰቶኛል። ስጦታ የምትባል ሴት ልጅ ስጦታ ብዬ ይሳየመዋል እና ልጅ መውሰድ እራሱ የሚፈልጉ ሰዎች የልጆችን እናት ማገናኛቸዋለሁ እሳ ጋር ሄደው በህጋዊ መንገድ ተፈራረ ወስደው ማሳደግ ይችላሉ አበበች ጎበናስ አበበች ጎበና የሚሰሩ የለም አበበች ጎበና እኮ እንደሚመስለኝ ልጅ ማለት እዛ ያሉ ልጆችን እንደ ሀላፊነት ወስደሽ ሰፖርት ማድረግ ትችያለሽ እንጂ ልጆቹን መውሰድ ግን አችልም መውሰድ እና ለአዳፕሽን ማድረግ አሁን ለምሳሌ ዛራ እንደምትባለው አሁን ማና ሰለብሪቷ አንጀሊና ጁሊ ወሰጃሊ የወሰደቻት ልጅ በሀላፊነት ወስዳ ያሳደገቻት ናት። እንደዛ ማለት ነው። አሁን ያንድ ልጅ ብፈልግ ወስጄ ሀላፊነት ፈርሜ ለዚህ ሰው ሪስፖንስብል ነኝ ብዬ መወስድበት ድርጅት አለው ወይ ነው የኔ ጥያቄ። ለራሴ ነው እቤት ሽምቶሽ ለራሴ መወስድ እዛው ባለበት ሰፖርት የምታደርጊው ብዙ ድርጅት አለ። ግን ምትወስጂው ብዙ የልጆች እናት ሰበኩበና እዛው ሁነሽ ነው ሰፖርት፣ እዛው እያሉ አንቺ በየወሩ የትምህርት ቤታቸውን የዩኒፎርማቸውን ሰፖርት ለመውሰድ የልጆች እናት አለች። የፈለግሽውን ልጅ መርጣሽ በተፈራረምሽ በህጋዊ መንገድ ትወስጃለሽ። በቃ ልጁ የአንቺ ነው። ቤቶች ተሰድጓል። በቃ አንቺ ልጅ ህፃናት፣ አንዱ የውልጅ ተጥለው የተገኙ አንዱ ውሻይ ነው የመጣ አራስ ህፃን እሻ እንደዚህ በአፉ ዞት የመጣፋጋለ እሳት ውስጥ የተጣሉ ሽንት ቤት ጉድጓድ ውስጥ የተጣሉ ህፃናት የልጆች እናት ጋር አሉ። ክፍለ ሀገር የዩኒቨርሲቲ ተማሪዎች ቤተሰብ ዩኒቨርሲቲ ውስጥ ሆነው ከፍቅረኛቸው እና ወልደው ጫካ ውስጥ ይጥላሉ፣ ሽንት ቤት ጉድጓድ ውስጥ ይጥላሉ። ቤተሰብ እንዳያውቅ መውለዳቸውን። ለምን ዩኒቨርሲቲ ሊማሩ ነው ተልከው ነው ወደ ክፍለ ሀገር ዶርምን ይሄዱ። ገባሽ? ከዛ እነሱ አንቺ ኃላፊነት የምትወስጂው የገቢ ምንጭሽ ምናምን ማሳደግ ትችላለሽ ምናምን ይታያል። ይ ነገር ታይቶ በህጋዊ መንገድ ነው የምትፈራረሙ በስነስርት በመንግስት ያቃል። ያልጅን አንቺ መውሰድሽ በማንም አንቺ መጠያቸው በቃ ልጅሽ ነው አንቺ የነገርሽ ማሳደግ ከፈለግሽ። በተለይ ደግሞ ሲያድግ ነግሮ እናቷ እናቱ አለመሆን። ለምን አራስ ህፃናት አሉ ሁን የወሰድኳት ሴት ልጅ ህፃና ራስ ናት። ከዛ አንቺ ታሳድጊያታለሽ። እኔ አሁን ኢትዮጵያ ውስጥ ስላልሆንኩኝ እዛው እያደገች ነው። በሄድኩ ሰዓት ወስዳታለች፣ ወስጃለሽ ይሄ አሪፍ እራስሽ ጋር በጣም ደስ ይላል። በጣም እንደ ልጅሽ አድርገሽ መወለድ እኮ ቋንቋ ነው። ፍቅር ሰተሽ ካሳደግሽ ማንም ልጅ አንዳንዴ የወለድሽው ልጅ ማለት ነው ዱርዬ ይሆናሉ ሻ ለሀብት ለንብረት እናታቸውን አባታቸውን ፍርድ ቤት የሚገቱ ሰዎች አሉ። አ እናት አባታቸውን የሚሳደቡ የማያከብሩ እንደወች አሉ። መወለድ አይደለም፣ ዋናው ፍቅር ሰተሽ ካሳደግሽ ከጣሪ ከባረከው መሬት ላይ የተጣለ ልጅ አንስተሽ ያሳደግሽው ሊጦሩሽ ይችላል። ራስ ዋናው የተባረከኝ ፈጣሪ ይባርከው። ዋናው እኛ ስናሳድግ ፍቅርና ክብር እንስጣቸው የዘራንባቸውን ፍቅርና ክብር መልሰው ይሰጡናል። በጣም ደስ ይላል። ግን ማርያም እንደዚህ ራሱ አጋጣሚ ከተነሳ ቀር አንድ ነገር ትዝ አለኝ እና አማራ ክልል ላይ አማራ ክልል ሆነችው በህፃናትና በሴቶች እርዳታ ድርጅት አላት ሬጅስተር የሆነ ስፐሲፊክ ያን ስለሚፈለግ ኮንታክት ብታደረጉ ደስ ይለኛል። ህጻናት ላይና ሴቶች ላይ የምትሰሩ እርዳታ ድርጅቶች የምታቆጥ ካለም ነገሩ ስም እስቲ እኔም ጠይቂ ስታደረግሽ ያለው ኮንታክት እንዲያደርጉሽ ይችላሉ። በህጻናትና ሴቶች ላይ ብቻ የሚሰራ የእርዳታ ድርጅት ሪጅስተር ያ በመንግስት ሪጅስተር ቢሆን ያ አሁን ማ ምን እርዳታ ድርጅት ይባላል፣ ያፍ ብቻ እውቅና ያልተሰጣቸው በመንግስት ሬጅስተር ካልተደረገው ህጻናቶቹ ራሱ በእውነት እንደዚህ አይነት ማደጋቸው ለራሱ ትልቅ ነበር። ምክንያቱም ስፔሲፊክ ለዛ ነገር ስለሆነ ነው። የሆነ ፈንዳን ትንሽ ጋነነ ነገር አይደለም፣ ግን የሆነ ስፔሲፊክ ስለሆነብኝ ነው እንጂ ሁሉንም ኢትዮጵያዊ ሬስፔክት እናደርጋለን። ኢትዮጵያን በሙሉ ግን ያ ስፐሲፊክ የሆነ አንድ ነገር ሲመጣ ለሆነ ቦታ ለሆነ ቦታ ከተባለ አንዱን ከአንዱ ማድረግ ስለማይቻል ያን ነገር ያልኩት እንጂ ሌላ ክልሎችን አይመለከትም ለማለት አይደለም። ሲጀመር ክልል ብለሻል። እ ክልል ስትይ አልሰሙም። ምን የሰማሁት ሴቶች እና ህፃናት ላይ የምትሰሩ ማድሚያሻው፣ ግን አማራ ክልል ነውእሳ ስለሚጠይቅ ነውሁ የተደረገው እዛ ቦታ ላይ ስለሆነ ነው ኮንታክት አድርገውኝ ስለሆነ ያንን ቦታ ነው የሚፈልጉት። አሁን ለምሳሌ ዛሬ አፋርን አግዘናል አይደለ? የአፋርን ዳታ ወስደሽ ሌላ ቦታ አሰጪ አይደለ? አፋር ብሎ ሰጠ። ስለዚህ ከእኛ የሚጠበቀው ማድረስ ነው የተባለበት ቦታ። እንደዛ ስለሆነ ነው እንጂ ሌላ ምንም አይነት ክፍትል ነገር የለም። ሰው ልጅ በሰውነቱ ብቻ ነው የሚታገዘው። ግን ይሄ ስፔስፊክሊ ለዛ ቦታ ስለተባለ እኔ የምፈልገው ዛ ሬጅስተር የሆኑ ሰዎች እንዲዘር ኮንታክት እንዲያረጉ ነው የሚፈልገው ሰው ልጅ በሰውነቱ ሁሉ